አሁን የምንመለከታቸው ነጥቦች በተለይ ወንድ ልጅ የእውነት ካፈቀረሽ ብቻ ስሚኝ፣ የእውነት ካፈቀረሽ ብቻ የሚያደርጋቸውን ነገሮች የምናይ ይሆናል። በትክክል ይሄ ወንድ ልጅ እንደሚያፈቅርሽ የምታረጋግጭባቸውን ነጥቦች አሳስብሻለሁ። ምክንያቱም የእውነት የሚያፈቅርሽ ወንድ ምን እንደሚመስል፣ ምን እንደሚሰራ፣ በምን አይነት ሂደቶች እንደሚያልፍ የምታውቂበት ቪዲዮ ስለሆነ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 በተለይ ወንድ ልጅ ደግሞ ወደ ህይወትሽ ሲመጣ ምን ይዞ ነው ወደ ህይወትሽ እየመጣ ያለው? ከአንቺ ጋራ ለመሆን ይፈልጋል ወይስ ደግሞ ሌላ ዓላማ ይዞ ነው ወደ ህይወትሽ የሚመጣ? ወይም ደግሞ ከአንቺ የሆነ ነገር ተጠቅሞ ጥሎሽ ሊሄድ ነው የሚመጣው? የእውነት ያፈቅረሻል ወይ የሚሉትን ሀሳቦች ምን ዳስስ ይሆናል። አንዳንድ ጊዜ በህይወታችን ውስጥ ትልቅ ትርጉም የምንሰጣቸው ነገሮች በዚህ ግባ የማይባሉ ትናንሽ የሆኑ ነገሮች ናቸው። በተለይ ደግሞ የሚያፈቅርሽ ወንድ እነዚህ ነገሮች ላይ ትኩረትን ያደርጋል ወይም ደግሞ አስተውሎ ይከታተሏል። የሚያስደስትሽን ትልቅም ይሁን ትናንሽ ነገሮችን እያንዳንዱን ፖይንቶች ይከታተላቸዋል። አንቺን እንዴት ወደ ራሱ የሚስብበትን መንገድ ያበጅበታል ማለት ነው። ይህን ሲያደርግ ታዲያ አንቺም ሳታውቂው በዚህ ወንድ ልጅ የመሳብን ስሜት ማንጸባረቅ ማድረግ ትጀምሪያለሽ። ታዲያ እነዚህ የሚያደርጋቸው ትናንሽ የሆኑ ነገሮች ቫሊዩ እያሰጠው ይመጣል ማለት ነው። ኬር ከአንቺ እንበልና ጠዋት ከእንቅልፍሽ ስትነሺ በመጀመሪያ የምታዩ የአንቺን ስልክ ነው አይደለ? ስልክሽን ስትመለከሺ እርሱ የላከልሽን ቴክስት ብታይ ደስ ይልሻል። ይሄ ደግሞ በሂደት እየተደጋገመ ሲመጣ ሀቢት እየሆነ ይመጣል። ይሄ ሀቢትም እናደርገዋለን ማለት ነው እንወስደዋለን ከውስጥ ለምሳሌ፣ ያን የለመድነውን ሀቢት አንድ ቀን እንኳ ቢዘለብን የምንናደድበት ሁኔታ ሊፈጠር ስ ይችላል ስለዚህ ትናንሽ የሆኑ ነገሮችን ማድረግን ያዘወትራል ማለት ነው። ምክንያቱም ይሄ ነጥብ ያሰጠዋላ። በተቻለ መጠን እንደናደርሽ መልእክት፣ እንዴት ዋልሽን ደናደሪ የሚሉ ስልክ እንኳ ባይሆን ቴክስት ሜሴጆችን እንኳ ሲልክልሽ ለአንቺ ጥሩ ቫሊዩን እያሳየ ነው፣ ወይም ደግሞ ስለ አንቺ እያሰበ ነው የሚለውን ነገር ልብ እንቲ ይገባል ማለት ነው። በዚህ ሰዓት አንቺም ለሱ ያለሽ ቫሊዩ፣ እርሱም ለአንቺ ያለው ቫሊዩ ኮሬሌት ይሆናል ማለት ነው። ስለዚህ በአጠቃላይ የሚወድሽ ወንድ አንቺን ያ አስደስትሻል ብሎ የሚያስባቸውን ነገሮች በሙሉ ለማድረግ ጥረትን ያደርጋል። እንደነዚህ አይነት ትናንሽ የሆኑ ሀሳቦች ደግሞ አንቺ ጋር ቫሊው የሚያሰጠው ከሆነ በትኩረት ይከታተላቸዋል። እነዚህ ነገሮች በሂደት ያያቸዋል ማለት ነው። ምክንያቱም ብዙ ቀኖችሽ በጣም የተለያዩ አይነት በስራ ተወጣጥረሽ ደግሞሽ በምትገናኙበት ሰዓት አመሻሽ ላይ በትንሹ ፊልም አብራችሁ እንድታዩ ሻይ ቡና አብራችሁ እንድትሉ ሊጋብዝ ይችላል ማለት ነው። ይሄ ምንድን ነው የእናንተን አታችመንት ከፍ ሊያደርገው ስለሚችል ነው ይሄን የሚያደርገው። ወንድ ደግሞ ምንድን ለአንቺ ቦታን እየሰጠ ወንድ ነው የሚሆነው። ወንዶች ጋር እንደሚሰራው ህግ ሁሉ ሴቶች ጋር የሚሰራ ህግ አለ። በተለይ አንድ የምንወደው ሰው እንዲያደርግልን ብለን የምንመኘው አይነት ስሜት አለ። እንግዲህ የሚወደሽ ወንድ ሌላኛው የሚያደርጋቸው ነገሮች ያከብሻል። ለአንቺ ያለው ሪስፔክት ጥሩ ይሆናል ማለት ነው። ብዙ ጊዜ እዚህ ላይ አብዛኛው ሰው እንደ ቀላል ነገር የሚወስደው ነገር ነው አለ አለ አክብሮትን ለሰው ቫሊዩ መስጠትን ብቻ እንዲሁ ቀለል አድርገን የምናየው ነገር ነው። ነገር ግን ስፔሻል በሆነ መንገድ የሚያከብርሽ ከሆነ ከሆነ እያንዳንዱን ነገሮች እያወጣ ትኩረትን አድርጎ የሚከታተልሽ ወንድ ላንቺ አክብሮት ይኖራል ማለት ነው። የሚያፈቅርሽ ወንድ ደግሞ ሌሎች ሰዎች እንደሚያከብሩሽ ብቻ አይደለም የሚያከብርሽ፣ ቫሊዩ አድ ያደርግበታል። የአንቺን እምነት ሊሆን ይችላል፣ ሀሳቦችሽ ሊሆን ይችላል፣ አስተሳሰብሽ ሊሆን ይችላል። ሁሉ ምን ያደርጋቸዋል? ሪስፔክት ያደርጋቸዋል። ይሄ ደግሞ ነጥብ ያሰጠዋል ማለት ነው ከአንቺ። ምክንያቱም እነዚህ አይነት ቦታ ለሚሰጡን ሰዎች ምንም ያህል ጭካኔ ውስጣችን እንኳ ቢኖር እንደዚህ አይነት ስሜት ለሚያንጸባርቁልን ሰዎች እኮ የሆነ ስፍራን እንሰጣቸዋለን አይደለ። በተለይ ሴቶች ደግሞ የሚያከብራቸውን ወንድ ትወዳለች። ኢቨን ወንዶች ጋርም የሚሰራ ህግ ስለሆነ ሪስፔክት የምታደርገውን ሴት በጣም ነው የምንወደው እኛ ወንዶች በተመሳሳይ ደግሞ በእናንተም ሳይት የሚሰራ ህግ ስለሆነ እዚህ ላይ እንግዲህ ሁል ጊዜ ሀሳቦች ይስማማሉ አንቺም ከሱ ጋር እሱም ከአንቺ ጋር ሁሌ መስማማት አለ ብለን ላናስብ እንችላለን ምክንያቱም አንዳንድ ጉድለቶች እኮ አይጠፉም አይደለ የሀሳብ መጋጨት ራሱ ላይጠፋ ይችላል በተለይ ደግሞ ከአንቺ ጋር ሁል ጊዜ ባይስማማም እንኳን ነገሮችን ከአንቺ አንጻር ሁሉ ማየቱን ይለምዳል ማለት ነው አንቺ የምትመለከችበትን አንግል ለማየት ይሞክራል። የአንቺን አመለካከት በተቻለው መጠን ሪስፔክት ማድረግን ይፈልጋል። ለዚያውም ደግሞ ጥረትን ያደርጋል። ይሄ ወንድ የሚያፈቅርሽ ወንድ ብቻ ከሆነ ነው እንጂ ከአንቺ ለሆ ጥቂት ጊዜ ከአንቺ ጋር ቆይቶ ለመሄድ የሚፈልግ ወንድ የሚያደርገው ነገር ስላልሆነ ነው። ይሄ ምናለውም ቀጣይነት ያለው ነገር ነው። ምክንያቱም የሚቀጥል ነገር እኮ ያስታውቃል። አለ አንዴ በወዲያው በጣም ሞቅ የሚል ነገር ብዙ ጊዜ ጥሩ አይደለም አይደለ። ነገሮች በሂደት ሲሄዱ እያደረ ሲመጣ ፍቅርም እኮ አላ አይደለ በአንድ ቀን አይደለም አይደለም የሚከብድብን በሂደት እየተዋወቅን ስንመጣ እየተግባባን ስንመጣ ሀሳባችንን እምነቶቻችንን ለወደፊት ያሉ እቅዶቻችንን በቃ ሼር ስንደራረግ ነው አይደለም አንዷችን ለአንዳችን ያለን ስሜት ከፍ እያለ የሚመጣው ይሄ ደግሞ የኔቸር ጉዳይ ነው በተፈጥሮ የተሰጠን ነገር ስለሆነ በአንድ ቀን እኮ ፍቅር ያዘኝ የሚባለው ነገር ብዙም ቀጣይነት ያለው ነገር አይደለም በእርግጥ አያጋጥምም ማለት አይደለም ያጋጠማቸው ሰዎችም ስላሉ ይሄ ሁል ጊዜ የሚሰራ ህግም ስላልሆነ ስፔሻል ኬዝ ብለን ልንይዘው እንችላለን። ስለዚህ የሚያፈቅርሽ ወን ከአንቺ ሀሳብ እንኳን ባይስማማ የተቻለውን ያህል በአንቺ መነጽር ውስጥ ገብቶ ለማየትን ጥረትን ያደርጋል። ሌላኛው ነጥብ እንግዲህ አንድ ወንድ ልጅ የእውነት ካፈቀረሽ ብቻ የሚያደርጋቸው ነገሮች ብለን የምናስበው ከልቡ ያዳምጥሻል። ብዙ ጊዜ እንግዲህ ሴት እህቶቻችን የምትነግሩን ነገር ምንድን ነው? ወንዶች ጥሩ አድማጭ አይደሉም፣ ዝም ብሎ ነው የሚለፈልፉት የምትሉት ነገር አለ። ይሄ በወንዶች ሳይድ የሚታይ ክፍተት ነው። ስለዚህ የሚወድሽ ወንድ፣ የሚያፈቅርሽ ወንድ ደግሞ ብዙ ጊዜ ትኩረት አድርጎ ሊያዳምጥሽ ጊዜን ይሰጥሻል። ምክንያቱም አንቺ የምታወሪያቸው ነገ ለወደፊት ሪስፔክት የምታደርጊው ስላሳለፍሻቸው ነገሮች ጠንሽ እንዴት እንደነበረ ወደፊት ለምታቅጃቸው እቅዶችን ለሱ ለማጋራት ስታስቢ እርሱ ግን የማይሰማሽ ከሆነ የግድ ለእርሱ ያለሽ ስሜት እየቀነሰ ነው ሚመ ከዛ ከዘለለስ የሚያደምጥሽ ከሆነ ስሜትሽን የሚረዳሽ ከሆነ ግን ለእርሱ ቫሊው አለሽ ማለት፣ የሆነ ጥሩ ቦታን ትሰጪዋለሽ። ለሁላችንም ለወንዶችም ለሴቶችም ደግሞ በተቻለን መጠን አዳማጭ ብንሆን በጣም የተሻለ ነው። እንደዚህ ይባላል፣ የሆነ ግጥም አለ ለዚህ ኑሮ የሚሻለው ነገር ብዙ ማድመጥ ነው ብዙ ከመናገር የሚባል ነገር አለ። ስለዚህ ብዙ ስናደምጥ የዚያን ሰው ማንነት ሴንስ እያደረግን እንመጣለን ማለት ነው። ዝም ብለን የምናውራው ከሆነ ወሪያችን ብቻ ነው አይደለ? አየር ላይ የሚቀረው። ስለዚህ በተቻለን መጠን አዳማጭ መሆን አስፈላጊ ነው። የሚወድሽ የሚያፈቅርሽ ወንድ ደግሞ በትክክል ወይም በስነ ስርዓት ያዳምጥሻል። የአንቺን ሀሳብ ሼር ያደርጋል። ለወደፊት ያላችሁን እቅዶች ከአንቺ ጋር ይከፋፈላል፣ ሀሳብም ይሰጥበታል። ሌላኛው እንግዲህ አንድ ወንድ ልጅ የእውነት ካፈቀረሽ ብቻ የሚያደርጋቸው ነገሮች፣ አንቺ ለምትሰጪው አስተያየት ቫልዩ ይሰጣል፣ ወይም ደግሞ የምትሰጪውን አስተያየት ያከብሯል ማለት ነው። በተለይ ወንዶች ብዙ ጊዜ እኛ ብቻ ካልመከረን እኛ ብቻ ነን የምናውቅ የምንለው አባዜ አለብን። በእርግጥ መስተካከል ያለበት ምክንያቱም ማናችንም ሙሉ ስለ አይደለም። በተለይ ደግሞ የሚያፈቅርሽ ወንድ አንቺ የምትሰጪውን ሀሳቦች በተግባር ላይ ለማዋል ጥረት ያደርጋል። በተለይ ሁልጊዜ አንቺ ነዚህ መረጃ አለ ስትይው ኦኬ እንደዚህ አይነት ነገር አለ ብሎ የመቀበል እንዲህ ብታደርግ ብለሽ ብታሳውቂው ደግሞ ያን ነገር ለማወቅ ጥረት ማድረግ ለምንድን ነው እንደዚህ አይነት ስህተት የሰራሁ ብለሽ እንኳን ስህተቱን ስትነግፊው ከዛ ስህተት ለመታረም ጥረት የሚያደርግ ወንድ ከሆነ ለአንቺም ጥሩ ስሜትን እየፈጠረልሽ ይመጣል። አንቺ በምታስቢው እና በምትፈልጊው መንገድም ደግሞ ሼፕ እያደረግሽው ትመጫለሽ፣ ቅርጽ እያስያሽው ትመጫለሽ። የሚወድሽ ወንድ ስለሆነ ያልሻቸውን ነገሮች ሁሉ ይቀበልናል፣ በተግባር ላይ ለማዋል ይጥራል። ልንገርሽ የምትስ የሚሰጪውን ሐሳቦች መልካም መልካም የሆኑ አስተሳሰቦች ወይም ደግሞ ሐሳቦችን ለተግባር ያውላቸዋል። የሚያፈቅርሽ ወንድ እንግዲህ ሌላው አንድ ወንድ ልጅ እውነት ካፈቀረሽ ወይም ደግሞ ከወደደሽ ብቻ የሚያደርጋቸው ነገሮች አስታራቂ የሆኑ ሀሳቦችን ያቀርብልሻል። በእነዚህ ሀሳቦችም ላይ ይስማማል ማለት ነው። አንድ ብዙ ልብ ልንል የሚገባ ነገር አለ። የፍቅር ግንኙነት የንግድ ልውውጥ አይደለም። ለምሳሌ እኔ ብቻ ልጠቀም፣ ሌላዊ ጎዳ የሚል ወይም ደግሞ ለእኔ እኔ ብቻ ምን እጠቀምበታለው የሚል አይነት ሁኔታ መሆንም የለበትም ሌላ ዓላማ ያለው እና የሆነ ነገር ለማግኘት ብቻ ግንኙነት ውስጥ የሚገባ ሰው ከማንም ጋር ለመቆየት ሲፈልግ የራሱን ጥቅም ብቻ አስጠብቆ ለመሄድ ይፈልጋል። የፍቅር ግንኙነት፣ እውነተኛ የፍቅር ግንኙነት የምንለው ዘለቂታዊነት ይኖረዋል ብለን የምናስበው የፍቅር ግንኙነት ግን እርስ በርስ የሀሳቦችን መስማማት የሚደግፍ ይሆናል ማለት ነው። በተለይ የወደደሽ ወንድ የሚያፈቅርሽ ወንድ ሀሳቦቻችሁ የተለያዩ ሀሳቦች እንኳን ቢሆኑ በተቻለ መጠን እነዚያን ሀሳቦች ለማስታረቅ ጥረትን ያደርጋል። ምክንያቱም ለግንኙነታችሁ ማማር፣ ለግንኙነታችሁ መዋብ ደግሞ መጠንከር ጥረት የራሱን ጥረት ያደርገዋል ማለት ነው። ስለዚህ የሚወድሽ ወንድ በእነዚህ ነገሮች ሊታወቅ ይችላል። ልብ በይ። ይህን ስንል ታዲያ በወሬ ብቻ የሚደገፍ ከሆነም ጥሩ አይደለም። ስለዚህ አንድ ወንድ ልጅ የእውነት ካፈቀረሽ ደስተኛ ስትሆኚ ማየትን ሁልጊዜ ይፈልጋል። ምንም እንኳን ደስተኛ መሆን ባይፈልግ እንኳን ለአንቺ ስል የራሱን ፍላጎቶች ወደ ጎን በመተው ከአንቺ ጋር ደስተኛ ለመሆን ጥረት ያደርጋል። ምክንያቱም አስታራቂ የሆኑ ሀሳቦች ላይ ስለሚስማማ ካልሆነስ ያላችሁን ሪሌሽን ዲስተርብ ሊያደርገው ስለሚችል የራሱን ነገር ወደዛ ይተዋል ማለት ነው። የሚወደሽ ወንድ በእነዚህ ነገሮች ሊታወቅ ይችላል። በፍቅር ግንኙነት ባንስማማም ባለመስማማት እንስማማ የሚባል ነገር ብዙ ጊዜ የሚሰራ አይደለም። ምክንያቱም ለአንቺ ጥሩ አስተሳሰቦችን የሚያንጸባርቅ ወንድን ሪስፔክት የሚያደርግሽ ወይም ደግሞ የሚያፈቅርሽ ወንድ ነው ካለን አንቺ እንደፈለግሽው በዛ ውጣ በዛ ግባ ስላልሽው በዛ ይወጣል ይገባል ማለትም አይደለም። ያለመግባባቶች ሊፈጠሩ ስለሚችሉ ግን አብዛኛውን ጊዜ በአንቺ ሀሳቦች ይስማማሉ ወይም ደግሞ በአንቺ ሀሳብ ይስማማል ማለታችን ነው እንጂ የሚያፈቅርሽ ወንድ ልጅ እነዚህን ነገሮች ብቻ አይደለም የሚያደርጋቸው። በተቻላችሁ መጠን ወንድ ልጅ የሚናገረውንም ብቻ ሳይሆን ተግባሩን መመልከት አለብሽ። የሚወድሽ ወንድ ተግባር ላይ በጣም አክቲቭ መሆን አለበት። ይህን ስልሽ ግን ከወሬ ያለፈ ንግግሮችን በአካል ወይም ደግሞ በተጨባጭ በሆኑ ነገሮችን ሊያሳይሽ ይገባል። ምክንያቱም ተግባር ከንግግር እጅግ በጣም የሚሻል ነገር ስለሆነ የሚወድሽ ወንድ ልጅ ደግሞ ነገሮችን የሚናገራቸውን ነገሮች ሁሉ በተግባር ማሳየትን ስለሚፈልግ ነው። አንዳንድ ጊዜ በሕይወታችን ውስጥ ትልቅ ትርጉም የምንሰጣቸው ነገሮች በዚህ ግባ የማይባሉ ትናንሽ የሆኑ ነገሮች ናቸው። በተለይ ደግሞ የሚያፈቅርሽ ወንድ እነዚህ ነገሮች ላይ ትኩረትን ያደርጋል ወይም ደግሞ አስተውሎ ይከታተሏል። የሚያስደስትሽን ትልቅ የሚሆን ትናንሽ ነገሮችን እያንዳንዱን ፖይንቶች ይከታተላቸዋል። አንቺን እንዴት ወደ ራሱ የሚስብበትን መንገድ ያበጅበታል ማለት ነው። ይህን ሲያደርግ ታዲያ አንቺም ሳታውቂው በዚህ ወንድ ልጅ የመሳብን ስሜት ማንጸባረቅ ትጀምሪያለሽ ታዲያ እነዚህ የሚያደርጋቸው ትናንሽ የሆኑ ነገሮች ቫሊዩ እያሰጠው ይመጣል ማለት ነው ኬ ከአንቺ እንበልና ጠዋት ከእንቅልፍሽ ስትነሺ በመጀመሪያ የምታዩ የአንቺን ስልክ ነው አይደለ ስልክሽን ስትመለከሺ እርሱ የላከልሽን ቴክስት ብታይ ደስ ይልሻል ይሄ ደግሞ በሂደት እየተደጋገመ ሲመጣ ሀቢት እየሆነ ይመጣል ይሄ ሀቢትም እናደርገዋለን ማለት ነው እንወስደዋለን ከውስጥ ለምሳሌ ያን የለመድነውን ሀቢት አንድ ቀን እንኳ ቢዘለብን የምንናደድበት ሁኔታ ሊፈጠር ይችላል ስለዚህ ትናንሽ የሆኑ ነገሮችን ማድረግን ያዘወትራል ማለት ነው። ምክንያቱም ይሄ ነጥብ ያሰጠዋላ። በተቻለ መጠን ደናደርሽ መልእክት፣ እንዴት ዋልሽን ደናደሪ የሚሉ ስልክ እንኳ ባይሆን ቴክስት ሜሴጆችን እንኳ ሲልክልሽ ለአንቺ ጥሩ ቫሊዩን እያሳየ ነው፣ ወይም ደግሞ ስለ አንቺ እያሰበ ነው የሚለውን ነገር ልብ እንድትይ ይገባል ማለት ነው። በዚህ ሰዓት አንቺ ለሱ ያለሽ ቫሊዩ፣ እርሱም ለአንቺ ያለው ቫሊዩ ኮረሌት ይሆናል ማለት ነው። ስለዚህ በአጠቃላይ የሚወድሽ ወንድ አንቺን ያስደስትሻል ብሎ የሚያስባቸውን ነገሮች በሙሉ ለማድረግ ጥረትን ያደርጋል። እንደነዚህ አይነት ትናንሽ የሆኑ ሀሳቦች ደግሞ አንቺ ጋር ባሉ የሚያሰጠው ከሆነ በትኩረት ይከታተላቸዋል። እነዚህ ነገሮች በሂደት ያያቸዋል ማለት ነው። ምክንያቱም ብዙ ቀኖችሽ በጣም የተለያዩ አይነት በስራ ተወጣጥረሽ ደግሞች፣ በምትገናኙበት ሰዓት አመሻሽ ላይ በትንሹ ፊልም አብራችሁ እንድታዩ፣ ሻይ ቡና አብራችሁ እንድትሉ ሊጋብዝሽ ይችላል ማለት ነው። ይሄ ምንድን ነው የእናንተን አታችመንት ከፍ ሊያደርገው ስለሚችል ነው። ይሄን የሚያደርገው ወንድ ደግሞ ምንድን ነው ለአንቺ ቦታን እየሰጠ ወንድ ነው የሚሆነው። ወንዶች ጋር እንደሚሰራው ህግ ሁሉ ሴቶች ጋር የሚሰራ ህግ አለ። በተለይ አንድ የምንወደው ሰው እንዲያደርግልን ብለን የምንመኘው አይነት ስሜት አለ። እንግዲህ የሚወድ ሽ ወንድ ሌላኛው የሚያደርጋቸው ነገሮች ያከብርሻል። ለአንቺ ያለው ሪስፔክት ጥሩ ይሆናል ማለት ነው። ብዙ ጊዜ እዚህ ላይ አብዛኛው ሰው እንደ ቀላል ነገር የሚወስዱ ነገር ነው አለ አለ አክብሮትን ለሰው ቫሊው መስጠትን ብቻ እንዲሁ ቀለል አድርገን የምናየው ነገር ነው። ነገር ግን ስፔሻል በሆነ መንገድ የሚያከብርሽ ከሆነ እያንዳንዱን ነገሮች እያወጣ ትኩረትን አድርጎ የሚከታተልሽ ወንድ ለአንቺ አክብሮት ይኖራል ማለት ነው። የሚያፈቅርሽ ወንድ ደግሞ ሌሎች ሰዎች እንደሚያከብሩሽ ብቻ አይደለም የሚያከብርሽ ቫሊው አድ ያደርግበታል የአንቺን እምነት ሊሆን ይችላል፣ ሀሳቦችሽን ሊሆን ይችላል፣ አስተሳሰብሽን ሊሆን ይችላል። ሁሉ ምን ያደርጋቸዋል? ሪስፔክት ያደርጋቸዋል። ይሄ ደግሞ ነጥብ ያሰጠዋል ማለት ነው ከአንቺ ምክንያቱም እነዚህ አይነት ቦታ ለሚሰጡን ሰዎች ምንም ያህል ጭካኔ ውስጣችን እንኳ ቢኖር እንደዚህ አይነት ስሜት ለሚያንፀባርቁልን ሰዎች እኮ የሆነ ስፍራን እንሰጣቸዋለን፣ አይደለ? በተለይ ሴቶች ደግሞ የሚያከብራቸውን ወንድ ትወዳለች። ኢቨን ወንዶች ጋም የሚሰራ ህግ ስለሆነ ሪስፔክት የምታደርገውን ሴት በጣም ነው የምንወደው እኛ ወንዶች በተመሳሳይ ደግሞ በእናንተም ሳይድ የሚሰራ ህግ ስለሆነ እዚህ ላይ እንግዲህ ሁሉ ጊዜ ሀሳቦች ይስማማሉ፣ አንቺም ከሱ ጋር እሱም ከአንቺ ጋር ሁሌ መስማማት አለ ብለን ላናስብ እንችላለን። ምክንያቱም አንዳንድ ጉድለቶች እኮ አይጠፉም አይደለ፣ የሀሳብ መጋጨት ራሱ ላይጠፋ ይችላል። በተለይ ደግሞ ከአንቺ ጋር ሁሉ ጊዜ ባይስማማም እንኳን ነገሮችን ከአንቺ አንጻር ሁሉ ማየቱን ይለምዳል ማለት ነው። አንቺ የምትመለከችበትን አንግል ለማየት ይሞክራል። የአንቺን አመለካከት በተቻለው መጠን ሪስፔክት ማድረግን ይፈልጋል። ለዚያውም ደግሞ ጥረትን ያደርጋል። ይሄ ወንድ የሚያፈቅርሽ ወንድ ብቻ ከሆነ ነው እንጂ ከአንቺ ለሆ ጥቂት ጊዜ ከአንቺ ጋር ቆይቶ ለመሄድ የሚፈልግ ወንድ የሚያደርገው ነገር ስላልሆነ ነው። ይሄ ምን አለው፣ ቀጣይነት ያለው ነገር ነው። ምክንያቱም የሚቀጥል ነገር እኮ ያስታውቃል። አለ አንዴ በወዲያው በጣም ሞቅ የሚል ነገር ብዙ ጊዜ ጥሩ አደለም አደለ? ነገሮች በሂደት ሲሄዱ እያደረ ሲመጣ ፍቅርም እኮ አለ አደለ በአንድ ቀን አይደለም አደለ የሚከብድብን በሂደት እየተዋወቅን ስንመጣ እየተግባባን ስንመጣ ሀሳባችንን እምነቶቻችንን ለወደፊት ያሉ እቅዶቻችንን በቀሽር ስንደራረግ ነው አደለም አንዷችን ለአንዳችን ያለን ስሜት ከፍ እያለ የሚመጣው ይሄ ደግሞ የኔቸር ጉዳይ ነው በተፈጥሮ የተሰጠን ነገር ስለሆነ በአንድ ቀን እኮ ፍቅር ያዘኝ የሚባለው ነገር ብዙም ቀጣይነት ያለው ነገር አይደለም በእርግጥ አያጋጥምም ማለት አይደለም ያጋጠማቸው ሰዎችም ስላሉ ይሄ ሁሉ ጊዜ የሚሰራ ህግም ስላልሆነ ስፔሻል ኬዝ ብለን ልንይዘው እንችላለን። ስለዚህ የሚያፈቅርሽ ወንድ ከአንቺ ሀሳብ እንኳን ባይስማማ የተቻለውን ያህል በአንቺ መነጽር ውስጥ ገብቶ ለማየት ጥረትን ያደርጋል። ሌላኛው ነጥብ እንግዲህ አንድ ወንድ ልጅ የእውነት ካፈቀረሽ ብቻ የሚያደርጋቸው ነገሮች ብለን የምናስበው ከልቡ ያዳምጥሻል። ብዙ ጊዜ እንግዲህ ሴት እህቶቻችን የምትነግሩን ነገር ምንድን ነው? ወንዶች ጥሩ አድማጭ አይደሉም፣ ዝም ብሎ ነው የሚለፈልፉት የምትሉት ነገር አለ። ይሄ በወንዶች ሳይድ የሚታይ ክፍተት ነው። ስለዚህ የሚወድሽ ወንድ የሚያፈቅርሽ ወንድ ደግሞ ብዙ ጊዜ ትኩረት አድርጎ ሊያዳምጥሽ ጊዜን ይሰጥሻል። ምክንያቱም አንቺ የምታወሪያቸው ነገሮ ለወደፊት ሪስፔክት የምታደርጊው ስላሳለፍሻቸው ነገሮች ቀንሽ እንዴት እንደነበረ ወደፊት የለምታቅጃቸው እቅዶችን ለሱ ለማጋራት ስታስቢ እርሱ ግን የማይሰማሽ ከሆነ የግድ ለእርሱ ያለሽ ስሜት እየቀነሰ ነው የሚመ ከዛ ከዘለለስ የሚያደምጥሽ ከሆነ ስሜትሽን የሚረዳሽ ከሆነ ግን ለእርሱ ቫሊው አለሽ ማለት የሆነ ጥሩ ቦታን ትሰጪዋለሽ። ለሁላችንም ለወንዶችም ለሴቶችም ደግሞ በተቻለን መጠን አዳማጭ ብንሆን በጣም የተሻለ ነው። እንደዚህ ይባላል፣ የሆነ ግጥም አለ ለዚህ ኑሮ የሚሻለው ነገር ብዙ ማድመጥ ነው ብዙ ከመናገር የሚባል ነገር አለ ስለዚህ ብዙ ስናደምጥ የዚያን ሰው ማንነት ሴንስ እያደረገን እንመጣለን ማለት ነው ዝም ብለን የምናውራው ከሆነ ወሬያችን ብቻ ነው አይደለ አየር ላይ የሚቀረው ስለዚህ በተቻለን መጠን አዳማጭ መሆን አስፈላጊ ነው የሚወድሽ የሚያፈቅርሽ ወንድ ደግሞ በትክክል ወይም በስነ ስርዓት ያዳምጥሻል የአንቺን ሀሳብ ሼር ያደርጋል ለወደፊት ያላችሁን እቅዶች ከአንቺ ጋር ይከፋፈላል ሀሳብም ይሰጥበታል ሌላኛው እንግዲህ አንድ ወንድ ልጅ የእውነት ካፈቀረሽ ብቻ የሚያደርጋቸው ነገሮች አንቺ ለምትሰጪው አስተያየት ቫሊዩ ይሰጣል፣ ወይም ደግሞ የምትሰጪውን አስተያየት ያከብረዋል ማለት ነው። በተለይ ወንዶች ብዙ ጊዜ እኛ ብቻ አካል መከረን እኛ ብቻ ነን የምናውቀ የምንለው አባዜ አለብን። በእርግጥ መስተካከል ያለበት ምክንያቱም ማናችንም ሙሉ ስለ አይደለም። በተለይ ደግሞ የሚያፈቅርሽ ወንድ አንቺ የምትሰጪውን ሀሳቦች በተግባር ላይ ለማዋል ጥረት ያደርጋል። በተለይ ሁልጊዜ አንቺ እንደዚህ አይነት መረጃ አለ ስትይው ኦኬ እንደዚህ አይነት ነገር ይሰራል ብሎ የመቀበል እንዲህ ብታደርግ ብለሽ ብታሳውቂው ደግሞ ያን ነገር ለማወቅ ጥረት ማድረግ። ለምንድነው እንደዚህ አይነት ስህተት የሰራው ብለሽ እንኳን ስህተቱን ስትነቅፊው ከዛ ስህተት ለመታረም ጥረት የሚያደርግ ወንድ ከሆነ ለአንቺም ጥሩ ስሜትን እየፈጠረልሽ ይመጣል። አንቺ በምታስቢው እና በምትፈልጊው መንገድም ደግሞ ሼፕ እያደረግሽው ትመጫል ቅርጽ እያስያሽው ትመጫለሽ። የሚወድሽ ወንድ ስለሆነ ያልሻቸውን ነገሮች ሁሉ ይቀበልናል፣ በተግባር ላይ ለማዋል ይጥራል። ልንገርሽ፣ የምትሰጪውን ሀሳቦች መልካም መልካም የሆኑ አስተሳሰቦች ወይም ደግሞ ሀሳቦችን ለተግባር ያውላቸዋል። የሚያፈቅርሽ ወንድ እንግዲህ ሌላው አንድ ወንድ ልጅ የእውነት ካፈቀረሽ ወይም ደግሞ ከወደደሽ ብቻ የሚያደርጋቸው ነገሮች አስታራቂ የሆኑ ሀሳቦችን ያቀርብልሻል። በእነዚህ ሀሳቦችም ላይ ይስማማል ማለት ነው። አንድ ብዙ ልብ ልንል የሚገባ ነገር አለ። የፍቅር ግንኙነት የንግድ ልውውጥ አይደለም። ለምሳሌ እኔ ብቻ ልጠቀም፣ ሌላው ይጎዳ የሚል ወይም ደግሞ ለእኔ እኔ ብቻ ምን እጠቀምበታለሁ የሚል አይነት ሁኔታ መሆንም የለበትም። ሌላ ዓላማ ያለውና የሆነ ነገር ለማግኘት ብቻ ግንኙነት ውስጥ የሚገባ ሰው ከማንም ጋር ለመቆየት ሲፈልግ የራሱን ጥቅም ብቻ አስጠብቆ ለመሄድ ይፈልጋል። የፍቅር ግንኙነት እውነተኛ የፍቅር ግንኙነት የምንለው ዘለቂታዊነት ይኖረዋል ብለን የምናስበው የፍቅር ግንኙነት ግን እርስ በርስ የሀሳቦችን መስማማት የሚደግፍ ይሆናል ማለት ነው። በተለይ የወደደሽ ወንድ የሚያፈቅርሽ ወንድ ሀሳቦቻችሁ የተለያዩ ሀሳቦች እንኳን ቢሆኑ በተቻለ መጠን እነዚያን ሀሳቦች ለማስታረቅ ጥረትን ያደርጋል። ምክንያቱም ለግንኙነታችሁ ማማር፣ ለግንኙነታችሁ መዋብ፣ ደግሞ መጠንከር ጥረት የራሱን ጥረት ያደርገዋል ማለት ነው። ስለዚህ የሚወድሽ ወንድ በእነዚህ ነገሮች ሊታወቅ ይችላል። ልብ በይ። ይህን ስንል ታዲያ በወሬ ብቻ የሚደገፍ ከሆነም ጥሩ አይደለም። ስለዚህ አንድ ወንድ ልጅ የእውነት ካፈቀረሽ ደስተኛ ስትሆኝ ማየትን ሁል ጊዜ ይፈልጋል። ምንም እንኳን ደስተኛ መሆን ባይፈልግ እንኳን ለአንቺ ስል የራሱን ፍላጎቶች ወደ ጎን በመተው ከአንቺ ጋራ ደስተኛ ለመሆን ጥረት ያደርጋል። ምክንያቱም አስታራቂ የሆኑ ሀሳቦች ላይ ስለሚስማማ ካልሆነስ፣ ያላችሁን ሪሌሽን ዲስተርብ ሊያደርገው ስለሚችል የራሱን ነገር ወደዛ ይተዋል ማለት ነው። የሚወደሽ ወንድ በእነዚህ ነገሮች ሊታወቅ ይችላል። በፍቅር ግንኙነት ባንስማማም ባለመስማማት እንስማማ የሚባል ነገር ብዙ ጊዜ የሚሰራ አይደለም። ምክንያቱም ለአንቺ ጥሩ አስተሳሰቦችን የሚያንጸባርቅ ወንድን ሪስፔክት የሚያደርግሽ ወይም ደግሞ የሚያፈቅርሽ ወንድ ነው ካለን፣ አንቺ እንደፈለግሽው በዛ ውጣ በዛ ግባ ስላልሽው በዛ ይወጣል ይገባል ማለትም አይደለም። ያለ መግባባቶች ሊፈጠሩ ስለሚችሉ ግን አብዛኛውን ጊዜ በአንቺ ሀሳቦች ይስማማሉ ወይም ደግሞ በአንቺ ሀሳብ ይስማማል ማለታችን ነው እንጂ የሚያፈቅርሽ ወንድ ልጅ እነዚህን ነገሮች ብቻ አይደለም የሚያደርጋቸው። በተቻላችሁ መጠን ወንድ ልጅ የሚናገረውንም ብቻ ሳይሆን ተግባሩን መመልከት አለብሽ። የሚወድሽ ወንድ ተግባር ላይ በጣም አክቲቭ መሆን አለበት። ይህን ስልሽ ግን ከወሬ ያለፈ ንግግሮችን በአካል ወይም ደግሞ በተጨባጭ በሆኑ ነገሮችን ሊያሳይሽ ይገባል። ምክንያቱም ተግባር ከንግግር እጅግ በጣም የሚሻል ነገር ስለሆነ የሚወድሽ ወንድ ልጅ ደግሞ ነገሮችን የሚናገራቸውን ነገሮች ሁሉ በተግባር ማሳየትን ስለሚፈልግ ነው።